ሰዎች እየተሰበሰቡ ነው። እኔ ስለ ሰው አያገበኝም። ምን እንደ ነው ተፈጠረ። እኔ በሚላቅት እችላለሁ። ለምንድን ነው ታይቱ? እኔ አልጣላም። ልጅ ንገር ልጅ። ማን ነው መጀመሪያ? ችግራችን እንጨርስ ከዛ በኋላ እናወራለን። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ቤት ሰዎች ዳራናችሁ፣ እንዴት ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። ዛሬ ምንድን ነው በመነጸር ምናምን እያላችሁ ነዋ። ደህና ናችሁ ወይ እንዴት ናችሁ? በጣም ጠፋን። የበዓል እንኳን ሳንመጣን የቀረ ነው፣ ያው ነገሮች ትንሽ አልመቻችልም ብለው ነበረ ከስራ ምናምን አንጻር መምጣት አልቻልንም ነበር። በጣም ይቅርታ አድርጉልን እና ደግሞ በጣም ናፍቃችሁ ነበረ። ዛሬ እንግዲህ በስንት ጉትጎታ ማለት ይቻላል ቤኪን እንደምንም ማሳምኜ ከስራ መልስ እንዲመጣና ቪዲዮ እንድንሰራ ብዬ አስቤ ነው ዛሬ ጠርቻ አለው እና ከጠፋና አይቀርማ ጋብዝሻለሁ ዝንጥ ብለሽ ነው ብሎኝ፣ እንደዚህ ዘን መጥቻለሁና እስኪ ባለኝ አቅም ለመዘነጥ ሞክር ያለው። አምሮብኛል? አላማረብኝም? እስኪ እናንተ ኮሜንት ላይ አስቀምጡልኝ። እንዴት ነው ያው ከበፊት አለባበሴ ትንሽ ቀየር ለማድረግ ሞክር ያለው ያማረብኝ ይመስለኛል። እና እናንተ ግን እንዴት ናችሁ? ደህና ናችሁ? አይ እውነት በጣም ተናፍቃቸዋል። በጣም ማለት ነው። እኔ በቃ እንዴት አርጌ ላገኛችሁ ነው? በቃ ግራ ነው ግብት ብሎኝ የነበረው እና ዛሬ በስተመጨረሻ ተገናኝተናል። እና ቤኪ ጠብቂኝ ብሎኛል። እዚህ ነው። ይሄ በነገራችን ላይ ትልቅ መዝናኛ ቦታ ነው። ና ዛሬ እዚህ ነው የቀጠረኝ። እና እመጣለሁ፣ ጋብዝሻለሁ ምናምን ብሎኛል። ዛሬ አንፋተውም። በደንብ አድርገን ነው ወጪ የምናስወጣው የበዓልም አልጋበዘኝም ስለዚህ፣ ዛሬ በደንብ ወጪ አትወጣ አሉ ብዬ አስባለሁ። ለማንኛውም ቤኪ እስከሚመጣ ድረስ እንጠብቀውና ከቤኪ ጋር ቦታውንም በደንብ እናሳያችኋለን፣ አብረን ዘና እንላለን። ጠብቁን። የሀቢብቲ የኔ ፍቅር የእኔ ሰብስብ ነፍስ ነገር የታደልኩሽ ከሰው ሀገር ኢትዮጵያዊ ስደተኛ ከሞት የዳንኩ ድለኛ

ያቺኛ መኪናዬ እኛ ናት። ለማንኛውም ግልጽ ነው። እንኳን አደረሳችሁ ካላደረሳችሁ፣ ውድ ቤተሰቦች አላልናችሁም። ሰሞኑን እንግዲህ በአንዳንድ ነገሮች በቪዲዮ መምጣት አልቻልንም። በውስጥ መስመር ግን ያው ነግሬያችኋለሁ ብዙ እጅያችሁ አሁንም ሥራ በዝቶበት ነው። በቃ ምንም ምክንያት መደርደሪያ አይኩት ለም ያልኩት ቦዘኔ ነኝ። ሥራ በዝቶበት አትበይ። ስራ በጣም በእኔ አላውቅም። እኔ እኮ ግራ የሚገባኝ ነገር ያለኝ ቦዘኔ ለሊትም ይሰራል፣ ገንዘብ ግን የለውም። ነጭ ነው። እውነቴን እኮ እውነቴን እኮ ነው የምነግራችሁ ቤተሰቦች። በቃ አሁን ጋብዘኝ ስለው ገንዘብ የለውም፣ የሆነ ነገር ግዛልኝ ስለው ገንዘብ የለውም። ምናምን ነገር ወይ ደውይ እንዳማረብኝ አንነገርኩኝ ምንድን ነው? ወንድ ልጅ በጣም የሚጠራው ነገር ችጋራ ነው። እናቴ ተወው። አይ፣ በነገራችን ላይ በጣም አምሮብሻል። አመሰግናለሁ። እስኪ እይ በደንብ ከዓይን አውጣሽው የሰው ነገር ታፋብኝ እኮ ለካ ይደረግማ። በኋላ እንደዚህ ነው እኔ እና ዛሬ እንግዲህ ያው እንግዲህ ለመዘነጥ ሞክሬያለሁ። ያ ዛሬ አሪፍ ቦታ ነው የመጣሁት። እዚህ ነው የምትጋብዘኝ ምናምን ብዬ ነው የመጣሁት። ሊጋብዘኝ ነው እዚህ ቦታ እየተ እኔ ማቋል ያከም አኔ ማቋል ነው ለምን ነው ጋብዘኝ፣ እዚህ ገብተን እዚህ ግን ይማላቆ ምን አለ እንዴ? እዚህማ ምን የሌለ ነገር አለ? አይስክሪም አለ፣ ኬክ አለ፣ በርገር አለ፣ ፒዛ ብቻ። ና እንግባ። ዘይነቱ ነው ሁሉንም ሁሉንም ነው የሚጋብዝሽ ግን ብር የለኝም ችግሩ እኮ እሱ ነው እኔ እኮ ለማን ነው ለእኔ ነው አባት አ የቤት ካርታ ነው ሰው ተሳስቶ ነው እንዴ? ሰላም መሲ፣ የእኔ ቆንጆ ልብ ቅርጽ እኔ ነው?

አምሮ ብሻለው አይደለም ያልሽ ደብዳቤ የተሰጥቶሽ ነው። በጣም አምሮ ብሻለው የሚል የተጻፈ እና ደግሞ ስልክ ስደውልልሽ አታነሽም። አንቺን ለማግኘት ሁሌ ሰፈር ሰፈር እመጣለሁ። ዛሬ ግን አልመጣሁ አልመጣሁ እኮ ምን አምሮብሽ ስላየውሽ፣ ቀናች ቀናችን ደስ ብሎኛል። ማን ነው እኔ በምን ላውቅ እችላለሁ? ስልክ ስደውል አታነሽም እና ካው ብና ማንሳት አለብኝ እንደ ስልክ እና ስልክ ከሆነ ዝም በይ እና ደግሞ

አስተፊውና አኖራ አይደለም። አሁን እኮ ምንድነው? እሺ ቪዲዮ ለመስራት እና እዚህ ልትጋብዘኝ አይደለ ነው። ምን ምን አይነት ጋር ከማንም ጋር ምንም አይነት ቀጠሮ የለኝም። ገባ አንተ ለማግኘት ነው የመጣሁት አይደለ። ለምንድን ነው እንደዚህ የምትለኝ? እሺ ሙሉ ላምብቦ አብረን ሙሉ ሲዝም በይ። አሁን እንደዚህ እንደዚህ ምናምን አትበይ፣ ለራስሽ ነው። አንቺ አስቁመሽ ምንድን ነው ይሄ፣ ማነው ማለት ትችያለሽ። ልጁን ቆም እያልኩት ነው አይደል እንዴ? እና ማለት ነበረ ሂደሽ ሂደሽ። ለኔ ቢሰጠኝ ኑሮ ሮጬ ሄጄ አስቆመው ነበር። አስቁሜ ይሄ ለማን ነው? የማን ነው ነበር? የማን ነው? እዛ ቦታ ጥሩ ጊዜ እንድናሳልፍ ነው። በቃ አይሻ ምንድነው የሚል ይሄ መንገድ ላይ አግኝቼሻለሁ እያለች፣ ማን ነው መንገድ ላይ መንገድ ላይ እኮ ማለት ነው ያናግርህ ይችላል። በተደጋጋሚ ስልክ ሲደውልልሽ አታነሽም፣ እና ካላነሳው በቃ እኔ በተላከ ወረቀት ምክንያት አንተን ልትለኝ ነው። ጥያቄ ነው የጠየኩሽ፣ እኔ ምንም አላረኩሽ። አይደለም ለምን? በእግዚአብሔር ስም ስለ ሰው አያገበኝም። እኔ ሰዎች እንደዚህ ለብሰሽ የት ነው ልትሄጂ ነበር? አንተ ጋር ነው የምትለኝ። እኔ ጋር ከሆነ ደግሞ ትናንትና ቀጠሮ የያዝነው ሌላ ቦታ ነበር፣ ዛሬ ግን ቦታ ቀየርሽ። ሰው ከመሬት ተነስቶ የሆነ ወረቀት መንገድ ላይ አግኝቼ ያናገርኩት ሰው የማስታውሰው ሰው እያለ ምንድነው ምኑ ይሄ ምንድነው አላውቅም እና ዝም ብሎ ከመሬት ተነስቶ እንዴት ነው ደብዳቤ እኮ የሚሰጥበት ዘመኑ እኮ አልፏል ይሄ የለም በቃ የሆነ ግንኙነት ቢኖራችሁ የሆነ ኧረ በማርያም ኧረ በእግዚአብሔር እኔ ማንንም ሰው ፊት አልሰጠውም ኧረ በእናትህ እንዴ እልልሽ አሁን የመጨረሻ ጥያቄ ነው ቀናችን ጋር የሚበላሽ ምንድነው ቀናችን ቀናችን እልልሽ የሰረቀ ሰው አንተ ሲባል ገና ይደነግጣል። ለምን የሰረቀው ነገር ስላለ። ስለዚህ እኔም ይሄ ነገር ግልጽ ስካላረክሽ ምን ምን ምን በቃ አንድ ነገር በቃ ክሊር አርግልኝ። ከዛ በኋላ ቦታ ላይ ሄደን መዝናናት እንችላለን። አላቅም ነገር ልጅ ማስቆም ትችያለሽ።

ምን ምን ልመልስልህ? እየጮህብኝ አሁን እኮ። እየጮኩ ባይደለም ለምን አትለፍልፊ ይሄ የተላከልሽ የፍቅር ደብዳቤ ከማን ነው የት ነው ምንድን ነው አላውቅም ካሜራውን አጥፋለን መጀመሪያ ችግራችን ጨርስ፣ ከዛ በኋላ እናወራለን። ስለ ካሜራው አይደለም፣ ሰው እያፈጠጠብን ነው። ምን እኔ ስለ ሰው ሰው ያውቃለው በቃ። ስለዚህ እኛን ለማጣላት ሊሆን ይችላል። እንደዚህ አይነት ምክንያት አይሆንም። አሁን ነገሮችን ለመሸፋፈን ከምትሞክሪ እውነት በቃ ስሚ። ምንም ምንም የተፈጠረ ነገር የለም ልጁ ጋር። በቃ እንደዚህ እንደዚህ የመጨረሻ ነገር ልጁ ማነው? አላውቀው በሲ አይንሽን አፍትተሽ ምናምን አይደለም። መመለስ ያለብሽ ልጁ ማን ነው። እንድንዝናና ጥሩ ጊዜ እንድናሳለፍ ነው ይፈልግሽ። በጣም እያናደድከኝ ነው። ምን ምን ወረቀት ሰው መምጣቱ ሳይሆን ውስጡ ላይ የያዙት ነገሮች የሆነ ነገር ነው ያመለክታል። አሁን መበሳጨት አይደለም። ልጁ ማን